ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥጉሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ አርብ ይመጥናችኋል ያልኳቸውን ጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ የጫጭር መረጃዎችንም እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎችም ማልፋለሁ። መረጃን የማስቀድምላችሁ የብልጽግና ሊቀመንበር አብይ አህመድ አሊ ለፌስቡክ እና ለዩቱበር ሚዲያ ሰራዊት በወር እስከ መቶ ሺህ እየከፈለ የሰውን ህይወት የሚታደጉትን ሐክሞች ዘጠኝ ሺህ በዝቶባቸዋል ብሏል። ሌላው በኮሪደር ልማት የሚቀርቡትን አቤቶታዎች ፍርድ ቤት አቤቶታቸውን እንዳይቀበል አብይ አህመድ በአብይ አህመድ አማካኝነት ታግዷል ክስ ጥያቄም አይቻልምም ተብሏል። ይሄ ማለት እንግዲህ አንዳንድ ካሳ አለን ብለው ወደ ህግ የሄዱት ጉዳያቸውን በፍርድ ቤት ለመጠየቅ የሚፈልጉትን ግለሰቦችን ፍርድ ቤት ጉዳዩን እንዳይቀበላቸው እያለ ይገኛል አብይ አህመድ። ከዚሁ ጋር ተያይዞ ከዚሁ ከኮሪደር ጋር ተያይዞ በአዲስ አበባ ከተማም አዲስ ህግ ወጥቷል። ሆቴሎች የውጭ ማብራት የማያበሩ ከሆነ ከፍተኛ ቅጣት እንደሚጠብቃቸው እና በጊዜ የሚዘጉት ስራ ላይ መሆናቸውን የውስጥ ማብራት ስራ ላይ እንዳሉ የማያሳዩም ከሆነ ቅጣት እንደሚገጥማቸው በአዲስ አበባ ከተማም አዲስ ሕግ ተደንግጓል። አድማጮቻችን፣ ተመልካቾቻችን ምናልባት አንዳንድ ግለሰቦች አንዳንድ ሆቴሎች ጸጥታን ስጋት ከመፍራት በጊዜ የመዝጋት አይነት ነገሮች ማብራትም አጥፍቶ በተወሰኑ ደብዛዛ ማብራቶች የሚጠቀሙትም እንዳሉ ይታወቃል። መንግስት ነኝ ባዩ እነዚህ እነዚህ ነገሮች ተጋኖ እንዳይወጡ የማድረግና የማስፈራራት ስራዎችን እየሰራ እንደሚገኝ ተገልጿል። ሌላ በመቀሌ ውስጥ ውዝግብ ተፈጥሯል። ብርሃነ ገብረክርስቶስ ፕሮቶኮል ያልጠበቀ የውጭ ግንኙነት አድርጓል ተብሎ ነው እንግዲህ የታሰረው። ትላንትና መቀሌ ዙሪያ ያለው አድሚ ሀያ ሁለት እስር ቤትን ሰብሮ እንዲፈታ አድርጎታል። ይህንን ጉዳይ እንግዲህ ፖሊሶቹ በግዳጅ እስር ቤቱ ተሰብሮ ነው የወጣው ማለት ከብዷቸው፣ ፖሊስ ራሱ እንደለቀቀ ተደርጎ ዘገባ የሰሩበት ሁኔታን ያለው ነገር ግን በግዳጅ ነው እንድለቀቅ የተደረገው። አድሚ ያሉት ነው እስር ቤቱን ሰብሮ እንዲወጣ ያደረገ ተብሏል። እንግዲህ በዛ ለአንበሳ ከኤርትራ አክቲቪስት ጋር ተገናኝተዋል ተብሎ ነው እንግዲህ የታሰረው። የትግራይ የምጽዋን ወደብን እንድትጠቀም ትግራይ የምጽዋን ወደብን እንድትጠቀም በሚል ከአሰራጨ በኋላ ነው እንግዲህ የታሰረው ተብሏል። ጉዳዩ የጊዜያዊ አስተዳደር ሌተናል ጀረናር ታደሰ ወረደ መግለጫ አውጥቶበታል። ከመሰረታዊ መሪዎች ውጭ የውጭ ግንኙነት አደገኛ ነው ሲል ገልጿል። ጊዜያዊ አስተዳደሩ ከየትኛውም ኃይሎች ጋር በሰላማዊ መንገድ መቀጠል አለበት ነው የሚለው የጊዜያዊ አስተዳደሩ መግለጫ። አድማጮቻችን፣ ተመልካቾቻችን እንግዲህ ቀደም ሲል በትግራይ ክልል አካባቢ የሚስተዋሉ አንዳንድ ጉዳዮች ከኤርትራ ጋር ግንኙነት አላቸው እየተነጋገሩ ነው የሚሉ በርካታ መረጃዎች እየወጡ ይገኛሉ። አልፎ ተርፎም እንግዲህ ቅርታ ወደ ብን በአብሮ የመጠቀም አይነት እንቅስቃሴ ሁሉ የተሰማበት ሁኔታ ነው ያለው። እንግዲህ ትንሽ ቆየት ካልን ብዙ ነገር እንሰማለን ስለ ትግራይ። ይሄ ነገር እንግዲህ በዚህ አይነት መልክ ቀጥሏል። ሌላው በአማራ ክልል ቋራ እስከ መተማ አራት ክፍለ ጦር ያገዛዙ ኃይል ስምሪት ወስዶ መሰማራቱ ተሰምቷል የመተማ መውጫና መግቢያ ላይም ውጥረት አለን የተባለው ዝግጅቱ እስከነመካና መካና ያዝድ ነው ተብሏል። ይሄ ቀጠና ላይ እንግዲህ ትኩረት የተሰጠበት ዋናው ትልቁ ምክንያት የብስ በር ነው። ኢትዮ እና ሱዳን ድንበር አካባቢ ነው ይሄ መተማ። እዚህ አካባቢ ላይ ከባባድ ውጊያዎች ናቸው ቀደም ስልም ሲደረጉ የነበሩት። ከፋኖ በኩልም በርካታ መስዋዕትነት የተከፈልበትና አገዛዙም በርካታ ሰራዊትን ያጣበት ቀጠና ነው። ይሄ ቀጠና በተደጋጋሚ ማጥቃቶችን አድርጓል ይህንን ቀጠና ለመቆጣጠር። ነገር ግን በዛ አካባቢ የተሰለፉት የጎንደር ፋኖቹ አልተበገሩም። ይህንን መስመር አልለቀቁም እስካሁን። በሽመል ጋራ እና ወዲ ገምዙ በነበረው ውጊያ ሁለት የፋኖ አባላት ሲሞቱ ከመከላከያ ሰባት ሰው ሞቷል። የፋኖ አባላት እንግዲህ እስፋልት ላይ በመጣል ብልታቸውን በመቁረት አንገታቸው ላይ አስረው ህዝብ እንዲመለከት አድርጓል። መከላከያ በጣም በሚያሳዝን ሁኔታ አስከሬን ላይ በዚህ ልክ ግፍ መፈጸማቸው የጭካኔ ጥግ ነው ነው የተባለው። እንግዲህ ህብረተሰቡ ይህን ነገር ቁጣ የቀሰቀሰበት ሁኔታ ያለው ሬሳውንም አናስቀብርም ብለው ህዝቡ በአመፅ ወጥቶ ነው እንግዲህ ሬሳ እንዲቀበር የተደረገ። ሬሳ ከሞተ በኋላ ሬሳ ነው። በዚህ ሬሳ እንግዲህ ማቀጣጫ ነው ብሎ በዚህ ልክ ተሳልቆበታል ነው የተባለው። የፋኖን ሬሳ ብልት ቆርጦ አንገት ላይ አስሮ መቀጣጫ በሚል የተጠቀሙበት አካሄድ በጣም የወረደ እና ከአንድ የሀገር መከላከያ ሰራዊት የማይጠበቅ ከባህልና ጨዋነት የወጣ ነው ነው የተባለው። እኛ ቆመንም ክብር አለን። የሰው ልጅ ከሞትንም በኋላ አስክሬናችን ወይም ጀናዛችን ክብር አለው በክብር ቦታው ድረስ ይደርሳል ማለት ነው። ጎበስ ሰው ከሞተ በኋላም ክብር አለው። ጀናዛው ተከብሮ በስነ ስርዓት ሙስሊምም ከሆነ ሰላት ተሰግዶበት ክርስቲያንም ከሆነ የፍታት ፕሮግራም ተከናውኖበት ነው ግብአተ መሬቱ የሚገባው። በዚች ምድር ላይ እስካለን ጊዜ ድረስ ምድሪቷን ተጠቅመን እንኖራለን፣ መጨረሻም ደግሞ ወደ መጣንበት አፈር እንመለሳለን። ይሄንን ክብር ተጋፍቶ በዚህ ልክ ያዋረዱበት ሁኔታ ያለው ከአንድ የሀገር መከላከያ ከአንድ ብሔራዊ ጦር የማይጠበቅ ከባህልና ጨዋነት ውጭ የወጣ ነው ስሉ በርካቶች ሀሳባቸውን ሰጥቷል። በዚህ ዙሪያ ሌላው በእብናት መከላከያ እና ምልሻ እርስ በርስ ቶክስ ከፍቶ ነበር። በዚህ የተበሳጩ ምልሾች ሰባት ምልሻ እስከነሙሉ ትጥቁ ወደ ፋኖ ተቀላቅሏል። ምልሻ እና መከላከያ እንግዲህ ብዙም ጊዜ መግባባት የለም በመካከላቸው በዚህ ግጭት ውስጥ የገቡት ሌሎች የተረፉት ወደ ሰባት የሚሆኑ ሚሊሻዎች ፋኖን ተቀላቅሏል። በኮክሳ ከተማ ድንገተኛ ቶክስ ተከፍቶ ጉዳት ደርሷል። ወደ ቢስቲማ ከተማም ለሕክምና እንደተወሰዱን የተገለጸው በርካቶች ቆስሏል። በሰሜን ወሎ ሀብሮ ወረዳ መውጫና መግቢያ የቶክስ ልውውጥ ነበር። የመንግስት ኃይሎች ወደ ሀራ ከተማ ገብቷል የተባለው ተቶካሾች ትቶ ነው የሄዱት ይሄንን ካምፕ ሲለቁ ዋናዎቹ በርካታ ተተኳሾችን እንዳገኙ ገልጿል። አዴት ኮኮታ በተባለውና ኮሻ በተባለው ቦታ ድንገተኛ ጥቃት ጉዳት መድረሱ ተሰምቷል። 18 የመንግስት ወታደሮች ሞትና ቁስለኛ ሆኗል። አቸፈር ከማሌዳ ጀምሮ ውጊያ እየተደረገበት እንደሚገኝ ተገልጿል። ምስራቅ ጎጃም ብቸናም ዋርካ ሰፈር አንድ ኮማንደር መገደሉን የመረጃ ምንጮች አካባቢው መረጃን አድርሶናል። በደብረ ብርሃን እና መኮይ አካባቢ የከተማ ውስጥ ጥቃት ተፈጽሟል። አንድ የወረዳው ባለስልጣን ጉዳት ደርሶበታል። የወረዳው ኮሚኒኬሽን ኃላፊ ነው የተባለው ይሄ ግለሰብ ዶክሜንተሪ ፊልም ለህዝቡ ማብራሪያ እየሰጠ እያስተማረ ነበር የተባለው ባኑ በድንገት ደርሶ ነው እንግዲህ ጉዳት ያደረሰበት ተብሏል። ኮማ ውስጥ እንደሚገኝም ነው የተገለጸው። ሊሞትም ሊተርፍም ይችላል፣ የታወቀ ነገር የለም ተብሏል። ደብረታቦር ወረታ መስመርም አለምሳጋ ሶስት ሾፌሮች ታግቷል። የታገቱት ሾፌሮችም አሉ የተገደሉ ሾፌሮችም አሉ ተብሏል። ይሄ መስመር እንግዲህ አደገኛ መስመር ሆኗል። በአካባቢው የሚገኙት የመንግስት ወታደሮች እንደሆኑ ነው የተገለጸው። ስሙ ዘራፊ ነው ተብሎ ነው እንግዲህ እየተመዘገበ ያለው። በአዲስ አበባ ከተማ የተጀመረው የኢትዮጵያ የጤና ባለሙያዎች ጥያቄ ወደ ትግራይ ክልል መዛመቱ ተሰምቷል። በትግራይ መቀሌ ከተማን ጨምሮ የተለያዩ የትግራይ ከተሞችም ቀጥሏል። የሐክሞች ጥያቄ እየቀረበ ያለው በአራቱም የሀገሪቱ ማዕዘን ተጠናክረው ቀጥሏል። ሌላው የሱዳን ጦር ለቅጥረኛ ወታደር የሚያቀርበውን ቁሳቁስ አቁሟል እየተባለም ይገኛል። የህዋት አድሚ ሰባት የተባለውም በቅጥር እየተሳተፈ እንደሚገኝ ተገልጿል። ሀያ ሁለት ሀገራት በቀጥታ ሆኔ በተዘዋዋሪ በሱዳን ጦርነት ውስጥ እንደሚገኙ መረጃዎች ይጠቁማሉ። ሌላው የህንድ እና የፓኪስታን ጦርነት ስጋትን እየጫረ ነው። ሁለቱ ሀገሮች ኒኩለር ታጣቂዎች ናቸው። ፓኪስታን ወደ አየር ክልል የገቡት ወደ ፓኪስታን አየር ክልል የገቡት ሀያ አምስት የህንድ ድሮኖች ከአየር ላይ አውርጃ ያለው ህንድ በበኩሏ የፓኪስታንን የሰው አልባ ድሮን ጥቃት አክሽፍ ያለው ብላለች። ህንድ በርካታ አየር ማረፊያዎቿን እንቅስቃሴ እንዳይደረግ አድርጋለች። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሐ ግብር በሌሎች ግንባር መረጃዎች እንገናኛለን። መልካም ምሽት።